ክብሩ ይስፋ ለፈጣሪ ምን ነው ሀሳብ ይዞሻል ማንን ፈልገሃል አንቺ ጋር ነው የመጣሁት እኔ ለቀልድ ጊዜ አልተረፈኝ የምትፈልገውን ተናገርና ወደ ጉዳይ ሄድ ከፊትሽ አጥፋኝ አንቺ ፈልጌ ነው የመጣሁት ምን ቀረህ ደግሞ ከእኔ አይ ፎቶሽን ልመልስ ነው የመጣሁት ፎቶሽን ልመልስ የቱን ፎቶዬ የአንቺ ፎቶ እኔ ጋር አለ ጥሩ ነ ፎቶ መመላለስ ደረጃ ላይ ደርሰናል። ይኸውልሽ ወልሽ እስቲ የመቼ ነው? ሳምንት አይሆነው። ከየት አገኘኸው? በሞቴ አያምርም። ማነው ያነሳኝ? አልወደድሽ። ውይ እንዴት አረጀው። አክ ሽበቴ ደግሞ እንዴት ነው የበዛው? ውይ ጉድ ግሩም ፎቶ ነው አንተ ነህ ያነሳህ አይ እኔ አይደለሁም እኔ አይደለሁም ሀይሉ ነው እግዚአብሔር ይስጥልኝ ጥሩ ማስታወሻ ነው ቆይ ቆይ ቆይ ፎቶሽን ልመልስ ነው የመጣሁት አላልከም ተልኬን ነው የመጣሁት ከማን ከልጆቹ ፎቶውን እንውሰደው ነው የሚሉት የቶቹ ልጆች ናቸው ሀይሉ ብሌን ባህሩ ጠቢቡ እኔም ብትፈቅጅላቸው ጥሩ ነው ባይ ነኝ ነው ያውልሽ፣ ሀይሉ ይሄን ፎቶ ያነሳሽ እንዳጋጣሚ ነው። አሁን ሲያየው ግን ለዚህ በጋራ እየሰራ ላለነው አልጋ እንደ ማስታወቂያ ሊጠቀምበት አሰበ። ሁሉም እንግዲህ ሁላችንም ሀሳቡን ወደድ ነው። ማስታወቂያ? አዎ አልጋውን ለማስተዋወቅ እንዴት? እንዴት አርጎ ው በትልቁ የታጠብና በከተማው መግቢያ በሮችና ዋና ዋና አደባባዮች ላይ ይሰቀላል። እንዴት? የማስተዋቂያ ሞዴል ሆነሽ እንድትሰሪ ይፈልጋል የማስታወቂያ ሞዴል የማስታወቂያ ሞዴል ማለት ምን ማለት ነው ይው ካልጋው ጋር ፎቶ እየተነሳሽ እንድትሸጥ ታደርጋል ማ እኔ ው ምን አለበት የሀገር ዋጋ ታስቦ ለስራሽ ይከፈልሻል እንዳች ይክፈላችሁ እኔ ጥፎር ቃባታ ብጃለሁ የበስተርጅና ፎቶ እየተነሳው ምስሌ ነ መቸበችም የማታ እንጀራ ጥሩ እኮ ነው በስተርጅና ዝነኛ ትሆኛለሽ ምን አለበት ወየሰው ልካ ለማወቅ እውነቴን እኮ ነው። ማስተዋወቅ ብቻ ሳይሆን በየድሩና ማህበሩ ብቻ በአካባቢሽና ተሰቢነት ባለሽ ቦታ ሁሉ አልጋውን እንዲሸጥ እንድታደርጊ የሚል ኃላፊነት ተጥሎብሽ፣ ገደብ ይጣላችሁና እኔ ጥፎር አረጀሁ እንጂ መሰላችሁ እየዞርኩ ብረት የምነግደው ብየብዬ ደግሞ በስተርጅና ቀሌየት ውስጥ ንግባ። ምን ነው አረጆ አረጆ በዛሽ፣ ግን አልትሙሸሪ አይደለም፣ እንዲ እግዚአብሔር ምን ነው ታዲያ? ባጭሩ ልሰድብሽ ነው የመጣሁት ብትለኝ፣ እውነቴን ነው ባለፈው ያልተሳካው ሽምግልና ደግሜ መላኬ ነው። ፈጣሪ የስራ ሚስጥ። ይሄ ሁሉ መቀባጠር ለዚሁ ነው ብለህ አስቀድመህ ብትነግረኝ ምን ነበረበት? የፎቶ ጉዳይ እውነቴን ነው። ይሄኛውስ? የቱ ሽማግሌ ልካለሁ ያልከው ነዋ። ልላክ እንዴ? ጎሽ እውነት። ምን ያስፈልጋል ብዬ እንጂ ሽማግሌ መላክማ ምን ችግር አለው? እንዴት አያስፈልግም? በይ ያስፈልጋል ካልሽ ይመጣሉ። ያልወጣኝ ተይ እባክሽ። አሁን እንደው ልብሽ እኔን ሳይናፍቀርቶን አይሻለው እኮ። ልጆቹ ጋር ለሥራ ብዬ ስመጣ አይንሽ መቼ ከኔ ላይ ተነቅሎ ያውቃል? እንዴ ለከልከ ንገረኝ እንጂ። አይ አንቺ፣ አይ አንቺ ደግሞ። ይሄ ስድብ አይደለም፣ የባልና ሚስት ወግ ነው። ለሳቀው እንጂ ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል። ብሌንና ጠቢቡ፣ ሰርግ እየደረሰ ነው። አውቃለሁ። ታዲያ እየተዘጋጀህ ነው? ምን መዘጋጀት ያስፈልጋል? የሚጋቡት እነሱ። አይ እንዲያው ለጨዋታ ብዬ ነው። በመጪው እሑድ ደግሞ ባለፈው ተቋርጦ የነበረው የእኔና የጥፏ የጋብቻ ሽምግልና ይላካል። ጥሩ ነው። ላገባ እኮ ነው። ነገሩኝ እኮ። ምን ነው ታዲያ፣ ቅር አለህ እንዴ? ለምን ቅር ይለኛል። ግድ የለም ንገረኝ ብዙ ጊዜ ልብ ብዬ ይቻሉ የእኛ ነገር ሲነሳ ብህ አትወድም ትናደዳለን። አስተያየት መስጠትም አትፈልግም። ምን ያናደደኛል? እንዲያውም በጣም ነው ደስ የሚል። የለም አልመሰለኝም። ባህሩ፣ አረተው አናግረኝ። ምን ልበለት? አረተው ይሄን አንቱ ታህንቱ ወይ። ምንም ቢሆን እኮ አባት ነኝ። አንቱ አትበለኝ። ከቻልክ አባባ በለኝ፣ ካልቻልክ ደግሞ አንቱ ታህንቱ ወይ አባባ በለኝ። እሽቶ አባባ የሚለው ክብር አይገባኝ ይሆናል። ቢሆንም ግን ወልጅህ አለሁ። ብትቆጣ ብታኮርፍ እውነት አለ። እኔም የነበርኩበትን ሁኔታ ተረዳልኝ። እኔ የአንተ አባት መሆኔ ምስጢር መደረጉ የሁለት ቤት ትዳር ከፍቻ አድኗል። ልጆች እንዳይበተኑ፣ ጥላቻ እንዳይሰፍን አድርጓል። እኔስ አንተ ምን በአባት ጫለ ግን አባቴ ማን መሆኑን የማወቅ መብት የለኝም አለ። የኔ መወለድ ለሌሎች ለምን አደጋ ይሆን? በላ ንገረኝ። በስተት ተረገዝኩ፣ በስተት ተወለድኩ። ይሄ የኔ ጥፋት ነው? የአባቴን ማንነት ከቀናት በፊት አውቄ አባባብ እየ ስላልጠራው ተሳሳትኩ? አልተሳሳትክም። ታዲያ ምን ፍጠር ነው የምትልኝ? ሰላም እንፍጠር ነው የምል። መች ተጣላን? አብረን እየሰራን አይደለም? አይኔን እንኳን ለማየት እንደተጠየፍ ሁላችንም እናውቀዋለን። ይሄ ደግሞ ለሁለታችንም ሰላም አይሰጠንም፣ ለስራውም ቢሆን በጎ አይደለም። እሺ እሺ ምን አቶዋል እንደ ተውኮ በምን አውቃል። ምን አድርግ ነው የምትለኝ? አንተ ማን ነህ? አባትህ ነኝ። እናቴ በድህነት ለፍታና የሰው ፊት ገርፏ ስታሳድገኝ የት ነበርክ? እኔ ሲርበኝ ስታረዝ እናቴ ለትምህርት ቤት ከፍላ እኔን የምታስተምርበት ስታጣ የት ነበርክ? አታውቅም እንዳልን እንዴት እንዳደግሁ ታውቃለ። ከፊት አንገቴን ቀና አድርጌ ቆሜ የምታየኝ በእናቴ ብርታት ነው። አባት ነ ወልደኛል። ታዲያ ምን ላድርግህ ተቆጣኝሽ ተቆጣኝ ስደበኝ ውቀሰኝ ግን ጀርባህን አትስጠኝ ይቅር በለኝ ይቅር ብያለሁ ይቅር አላልከኝ ይቅር ማለት እንዴት ነው እግር ላይ ተደፍቼ ማልቀስ ነበረብኝ? ነው ወይንስ እንድታምነኝ ልሰቀልልህ ኧረ ተው ክፉ አትናገር ባህሩ ትቼዋለሁ አልኩህ እኮ ለምን አትወኝ ያደረግኩት በቀላሉ የሚተው እንዳልሆነ አውቃለሁ ካወክ ታዲያ ለምን ታስቸግረኛለህ በጸጸት ኖሬ እስከ ጸጸቴ መቃብር እንዳልወርድ እርዳኝ። አንተም ኑሮዬን በሰላም እንድኖርበት እርዳኝ። ያለፈውን ትተን ለወደፊቱ እንደ አባትና ልጅ መኖር አንችልም? እርሱማ ጊዜው አለፈ። አባት የምፈልግበት እድሜ በጣም አለፈ። አይምሰልህ መቼም ቢሆን ስለማንነት ማንነት መጠየቅህን አታቁም። ማን ነኝ፣ ወላጆቼስ እነማን ናቸው ብለህ ማሰብህ አይቀርም። አወቅኩት ወላጆቼ እነማን እንደሆነው አወቅኩ የሚገርመው ባላውቅ ነበር የሚሻለው ማንነታችሁ ሚስጥር እንደሆነ ቢቆይና ስለናንተ ጥሩ ጥሩ ነገር እያሰብኩ ብኖር ነበር የምመርጠው ሚስጥር አጓጊ የሚሆነው ሲደበቅ ነው ይፋ ከሆነ በኋላ አጓጊነቱ ይቀንሳል እንዲያውም ለሚስጥሩ የምትሰጠው ክብደት ይቀንሳል እዚህ ነው እንዲህ ለፋሁት ያሰኛል እስኪ ትንሽ ጊዜ ልስጥህ አስብበት ምናልባት ብዙ ከመኖር ይሄ ሀሳብህ ይሸረሸርና፣ ቢዘገይም እንደ አባት ልታየን ትችላለህ። ይሄ ታላቅ ብልህነት ነው። የምሰጋው ግን ይሄ ስሜት በስራችን ላይ መጥፎ ጥላውን እንዳያጠላ ነው። አይዞህ፣ ስራና የግል ህይወቴን ነጣጥዬ ማየት እችላለሁ። እሺ የኔ ልጅ። ደህና ዋሉ ጋሽ ገብሬ። ጠቢቡ ወንድም ሰለሞን ነጋሽ ከነቤተሰቡ ቤተሰቡ ከጀርመን መልካም ትዳር ብሏል። ዋንደሳላችሁ የአቶ ነጋሽ እህት ነች። መልእክትም አሰናይ መልእክትም በእንግሊዘኛ በስልክ ነግራኛለች። አነበዋል። አይ ዶንት ሊቭ ዩ ጀስት ጌት ሜሪድ ብላለች። ከየመን፣ ከእስራኤል፣ ከአሜሪካን አሁንም ስቦች እየተቀበልን ነው። አሁን ደግሞ ሾሎች እን በልል እያላችሁ አጅቧቸው። ከዛ አንድ ሰው ስጦታ አለኝ እያለ ነው እኔና በአልጋ በአልጋ ፕሮጀክት ስም ለሙሽሮች የድርጅታችን ምርት የሆነውን አዲስ ተጣጣፊ አልጋ በስጡት አበርክተናል። በነገራችን ላይ ይህ የምትመለከቱት አልጋ በቅርቡ በዚሁ በሀገራችን መመረት የጀመረው የዓለማችን አዲስ የፈጠራ ስራ የሆነው ቦታና ወጪ ቆጣቢ ተጣጣፊ አልጋ ነው። የሀሳቡ ምንጭ ኃይሉ ነው። ያው ሙሽሮቹም የዚህ ድርጅት ባለድርሻ ናቸው። እዚህ ጋር መናገር ከተፈቀደልኝ ሙሽሮቹና የሙሽሮቹን ቤተሰብ ማመስገን እፈልጋለሁ። ይህንን አልጋ ለማምረትና እንደዚህ እንደምታዩት አድርገን ለሽያጭ ለማቅረብ ብዙ ጣውረዶችን አሳልፈናል። አዲስ ሀሳብ ሲወጥኑት ቀላል ይመስላል። ወደ ተግባር ሲወስዱት ግን ነገሮች አልጋ በአልጋ አይደሉም። ለአልጋ በአልጋ ፕሮጀክት ብዙ መስዋዕትነትን ከፍተናል። ያው በመጨረሻ ግን ተደስተናል። የዚህም ፕሮጀክት ባለቤቶች ታመስሉ ባሁን፣ አልጋውን አሳምሮ የሰራው ድንቅ ባለሙያ ነው። ዘብሬ የዚህ አልጋ አምራች ድርጅት ሽያጭ እና የገበያ ክፍል ኃላፊ ናቸው። አቢቡ የድርጅቱን ሀሳብ በመጀመሪያ በገንዘብ የደገፈው ብቸኛው ልጅ

አንቺ መቼ በሀገሩ የታወቅሽ የተከበርሽ እና የተወደድሽ ነሽ? አልጋውን ግዙ ብለሽ ተናግረሽ አይደለ? አሸክመሽ በመንገዱ ብታልፊ ማስታወቂያ ይሆነናል፣ አለ አሉ። አረ፣ ፎቶም አንስተውኛል፣ አሳጥበን እንሰቅላለን ብለዋል። እኔ እንኳን በሱ ብዙ አልተደሰትኩ፣ ሳልሞት በቁም የፎቶ የሚሰጠለው ለም እሺ እሺ እሺ፣ በቃ ከዚህ ንግግር አንድ ፎቶ ብዙ ነገር ይናገራል። ወደ ሰርጉ እንመለስ። በእውነት ዛሬ ታላቅ ቀን። መልካም ጋብቻ ለብሌንና ለጠሚው። በየጠረጴዛችሁ ላይ የተቀመጡትን ጽዋችሁን አንሱ። መልካም ትዳር ለሙሽሮች፣ ረጅም እድሜ ለአልጋ በአልጋ ፕሮጀክት ከስላ። ቆይ፣ አንዴ ቆዩ። ገብሬ ቆያንዴ፣ የምናገረው አለ። ያለ ነው። በነገራችን ላይ ለጠቅላላ እውቀት ያህል ገብሬ ወላጅ አባቴ እኔም ምልልብ እያለው ብዙም ባላዋራም፣ በእውነት ከዚህ ቤተሰብ ጋር በስራም በህይወትም የተዛመድኩ ነኝ። እንደነገራችሁ ባህሩ እኔ የወለድኩት የስጋ ልጄ ነው። እዚህ ያላችሁ ብዙዎቻችሁ እንደምታውቁ ለሙሽሪት የአባት ያህል ያቀረብኩ ነኝ። የመንፈስ አባቷ ነኝ። በጣም ደስ ብሎኛል። በቅርቡ የኔና የሙሽሪትናት ጋብቻ ይፈጸማል። ለሁላችሁም የጥሪ ካርድ ይደርሳቸዋል። ሰርጋችን ግን በመኖሪያ ቤታችን የሚደረግ ይሆናል። እንዲህ ነው ጋብቻ ወረድ ያልጋል ይመስላል ረዲያ ሰዓታችን ላይ እየደረሰ ነው። ፎቶ እንነሳና ወደ ቤት እንሄዳለን። ገና ሻንጣችንንም አላዘጋጀንም። ማማጥቆ እንኳን ደስ አሎት። እንኳን አብሮ ደሳለ መሄዳችሁ ግቢውን ጭቁ ልታረጉት እኮ ነው። አይዞ እኔም ላጣችሁ ማለት እንኳን ደስ አሎት ብሎ የሚመጣ ሰው ቤቱን ጭቁ አለ ከርሶ ሰርግ በፊት እንመለሳለን። ትቆያላችሁ አንድ ወር አንድ ወር ቤቢ ፋትና ፍቅር ወይዛችኋት አልሄዳችሁም። ይሄ የኔና የምህረት ብቻ ፕሮግራም ነው ጫጉላ ሽርሽር። እባክሽ በቻልኩት አቅም እስኪወጣላት ድረስ አሜሪካንና ዙ ያስ እዛ አሜሪካ በቃኝ፣ ሰለቻኝ ስትለኝ ይመለሳታል። ብቻ አሜሪካ ምን አይነት እንደሆነች ያ የምትሄዱት ለስራ ነው አላለም? ለስራ ነው ለሽርሽርም

ለሚያስተሳስሩ ጉዳይ ነው። በሆድሽ ሰርግ፣ ሰርግና ሞት አንዱ ነው። ማን ነው ያለው? አቶ ባል አንተ፣ በሰርጉ ቀን ማስቲካ የሚያገኙት ሙሽራ ታይቱም ማስቲካ ባለው ነው። ታይኑ የኔን እሱን ብዬ እሱን እያኘኩ ነው። የዛሬዋን ሙሽሬን ነው ያገኘሁት። በል ሰው ሳይ ቀስ ብለጣለ በምን ብዬ ጣለው ሳንጣለ። ማስቲካው ከሲጋራና ከአንቺ አንቺን ስመርጥ ያዝናናኝ ያዘናጋኝ ሱስ አስተያየኝ። አሁን ደግሞ ከአንቺና ከማስቲካው ልምረጥ? ባለትዳር መሆንህን ረሳኸው? እና ቦንስ ከቤታችን ጣራ ስር የሚደረግ ማንኛውን ነገር ተስማምተን ማድረግ እንዳለብን አታውቅም? ማንኛውንም ማንኛውንም ስንበላ ስንጠጣ፣ ስንተኛ ሁሉ ተስማምተናል። እኔም ታዲያ ለምን ቀደም አድርገሽ አለብሽ? ሰላ ገባሽ፣ ፈታሽ በልሽ፣ ምንም ጣለው። ቅድም ተሳሳሉ ሲባል አልፈልግም ያልሽው፣ አሁን እሺ በይ ሳሚኝና አልጣለው። እና እዚሁ ሁሉ ሰው ፊት ከንፈሬና ሙጥ ምጭ የሚሰጥ ይመስላል። እሺ ማስቲካውን ቀማኝ